ሰው ቆሞ ለካያ የአገር ፍቅር ስሜት አለ የምል እንትን ይሰማኛል። እና ትልቅ ክብር አለው። አገራችን ውስጥ ላካ እንደዚህ አይነት አለ አሁን የምል ተረስቶ ነበር። እና እኔ በጣም ደስ ይለኛል። የባንዲራ ስነ ስርዓት መከበሩ ተረስቶ የቆየ ነበር። ለአዲሱ ጄኔሬሽን በጣም ደስ የሚል ነገር ነው። አገራዊ ስሜት የሚቀሰቀስ ነገር ሆኖ ነው ያገኘ ነው። ደስተኞች ነን። ቀድመን መተን በመቆም ለሌሎች ምሳሌ እየሆነ ያለ ነው። ይሄኛውም፣ ያኛውም ሁሉም መንገዶች ይዘጋሉ። ልክ 12 ሰዓት አናቷ ላይ ሲሆን ከመምሪያ ሽሽካ ይነፋል። ምን ጊዜም የማይቋረጥ ነው። ሌላ ቦታ የለም። ይሄ ነው ኢትዮጵያዊ ስሜት ይሰማኛል። እየሄድኩም ካለ ቆማለሁ። ያው በጣም ደስ የሚል ነው። እንዴ ባንዲራ ጠዋት ሲወጣና ማታ ሲወርድ፣ እነዚህ ተራ አስከባሪዎች፣ እነዚህ ትራፊክ አህሎች እዚያ ይቆማሉ። ተሽከርካሪዎች ይቆማሉ። እግረኛ ይቆማል። በስነ ስርዓት ባንዲራ ይወጣል፣ በስነ ስርዓት ባንዲራ ይወርዳል። የዚህ ጊዜ ብሔራዊ መዝሙር ይዘመራል። እና ባንዲራ ማለት ደግሞ ይሄ መቼም ለማንም ግልጽ ነው። ባንዲራ ማለት የኛ መለያችን ምልክታችን ነው። ባንዲራ ማለት ለአንድ ሀገር ልዩ ምልክቱ ማለት ነው። እና የኛ ብሔራዊ ባንዲራ ደግሞ አረንጓዴ፣ ቢጫ፣ ቀይ ነው። ይሄ ደግሞ በብሔራዊ መዝሙር ታጅቦ ሲወጣና ሲወርድ ብዙ በስነ ስርዓት ቆሞ ሲያስተናግድ ያስተናግድ፣ ይሄንን በብዛት አይቻለሁ፣ ተመልክቻለሁ፣ እኔም እከውነዋለሁ። ይሄንን ስመጣና ሲሄድ ማለት ነው። ደስ የሚል የሀገር ፍቅር ስሜት ነው እኔ የምሰማኝና ሰንደቅ ዓላማ ማለት የሀገር ፍቅር ስሜት መለያችን፣ ኢትዮጵያ ባንዲራ ማለት መለያችን፣ የሀገር ፍቅር ስሜት የምንገልጽበት አርማችን ነው ማለት ነው። እንግዲህ በዚህ ደቂቃ ውስጥ የሚሰማው ስሜት አንድነታችንን፣ ህብረታችንን ፈቃራችን፣ ደግሞ በብሔራዊ መዝሙር ውስጥ ያለው ስሜት በቃላት ውስጥ ያለው ስሜት ስለሚንጸባረቅ በጣም ለየት ባለ ሁኔታ በሞራል ነው ቆመን በሥነ ሥርዓት አብረን መዝሙሩን የምናስተናግደው ማለት ነው። ሰንደቅ ዓላማ አገራዊ መኩሪያችን አርማችን ነው እና ሰንደቅ ዓላማ ሥነ ሥርዓትን ማክበር ከእያንዳንዱ ዜጋ በፍላጎት መምጣት ያለበት ነገር ነው። ቁሙ አክብሩ ተብለን መሆን የለበትም። ደግሞ ሲሰቀል የሚሰማን ስሜት በጣም የተለየ ነው። በጣም ደስ የሚል ስሜት ነው። ኩራት ነው የሚሰማን። ኢትዮጵያዊነት ስሜቴ በጣም ከበፊቱ ይጨምራል እና ነገም ደግሞ ትውልዱ ስለ ኢትዮጵያ ስለ ሀገሩ እንዲያስብ ያው ቤትም ሄደ ልጆችን በትምህርት ቤት ያው ባንዲራን እንዲያከብሩ ሀገራቸውን እንዲያፈቅሩ ያው ያ ስሜት ይታይብኛል።